ስና ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብፁዕ አቡነ ፊሊፖስ የደቡብ ኦሞ ጂንካ ሀገረ ስብከት ሊቀ ጳጳስ፣ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንት፣ ብፁዕ አቡነ ገሪማ የጌዴኦ ኮሬና ቡርጂ አህጉረ ስብከት ጳጳስ፣ የቅዱስ ሲኖዶስ አባል ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ፣ አላባ፣ ከምባታ እና ጠንባሮ ሀገረ ስብከት ጳጳስ የቅዱስ ሲኖዶስ አባል፣ ክቡራን የመንግስት ኃላፊዎች፣ የተከበራችሁ የሀገረ ስብከቱ የየክፍል ኃላፊዎች እና ሰራተኞች፣ ክቡራን የወረዳ ቤተ ክህነት ሊቃነ መናብርት፣ ከተለያየ ስፍራ በዚህ ደስታ ላይ ለመካፈል የመጣችሁ ሁሉ እንደምን አላችሁ? ቸርነቱን አብዝቶልን እስከዚህ ሰዓት የደረሰ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክብር ወስብሐት ወሰላም ለኩሉ ዘሰናይ ምግባሩ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ የሰዎች የተላከ ምዕራፍ ሁለት ቁጥር አስር ላይ የሚገኝ ቃል ነው። ምስጋናና ክብር ሰላምም ይሆንላቸዋል ይላል። ለነማን በጎ ስራ ለሚሰሩ በጎ ስራ ለሚያደርጉ ምስጋናና ክብር ሰላምም ይሆንላቸዋል ይላል። ክብር የሚገኘው ዝም ብሎ አይደለም ምስጋናም እንዲሁ አይገኝም ስራ ሰርቶ መልካም ነገርን አድርጎ መልካም ተግባርን ፈጽሞ በዚህ መንገድ ነው ክብርም ምስጋናም የሚገኘው እንደሚታወቀው መከበር የሚፈልጉ አሉ፣ ያስከብራቸው የሚገባውን ስራ ግን አይሰሩ። ምስጋናን የሚሹም ይኖራሉ፣ የሚያስመሰግን ስራ ግን አይሰሩ። ብፁዕ አቡነ ጢሞቴዎስ በእውነት ምስጋና የሚገባቸው ክብር የሚገባቸው ታላቅ አባት ናቸው። ክብራቸውን የሚገባቸውን ክብርም ደግሞ በስራ ያሳዩ በመጡ በአጭር ጊዜ ውስጥ አካባቢውን በዚህ መልኩ እየለወጡ ከእናንተም እየተሰጠ ያለ ምስክርነት ቀላል አይደለም እና ስለ ሁሉ ነገር እግዚአብሔርን አመስግኑ። እንደሚታወቀው ውሃ ከፍታ ስፍራ ላይ አይቀመጥም። የውሃ አቀማመጡ በተፈጥሮ ዝቅታ ቦታ ላይ ነው የሚቀመጠው እጅግ በጣም የሚገርመው ግን በባህሪው የተጠሙትን የሚያረካ፣ የደረቀውን የሚያረሰርስ፣ የሚያለመልም ስለሆነ በተፈጥሮ በባህሪው ውሃ እንደዛ ስለሆነ በከፍታው ሰማይ ላይ የሚበረው ንስር ውሃውን ፍለጋ እስከታች ድረስ ይወርዳል። በከፍታ ተራሮች ላይ የሚንቀሳቀሰው ዋሊያ ውሃ ፍለጋ ዝቅታ ባለበት ስፍራ ይሄዳል። ውሃ ይሄን ያክል የተፈለገው አቀማመጡ ከፍታ ላይ ሆኖ ሳይሆን ሁሉን የሚያረካ ባህሪ ስላለው ነው። መልካም ስራ ከሰራን የትም ቦታ ላይ እንፈለጋለን ማለት ነው። ወርቅን ተመልከቱ። ብዙ ጊዜ ከመሬት እምብርት ውስጥ ነው ተቆፍሮ የሚወጣው። ከወርቅማ ይልቅ እጅግ በጣም የገዘፉት ታላላቅ ድንጋዮች በከፍታ ተራራ ላይ ቁጭ ብለዋል። ከነሱ ይልቅ ግን ወርቅ ወርቅ ስለሆነ ሁሉን ስለሚያደምቅ፣ እንደዚህ ያለ ስራ ስላለው እስከ ነገስታት ቤት ድረስ ገብቶ በነገስታት ራስ ላይ ዘውድ ሆኖ የሚቀመጠው ወርቅ ከጥልቁ ተፈልጎ ተቆፍሮ ወጥቶ ነው። ለምንድነው ወርቅ ይሄን ያክል የተፈለገው ስንል ያው ወርቅ ስለሆነ ነው ማለት ነው። በጎነት፣ መልካምነት እንደዚህ ለክብር ያበቃ። ስለዚህ በጎ ሥራ የሚሰሩ መልካም ሥራን የሚያደርጉ ክብር፣ ምስጋና፣ ሰላምም ይሆንላቸዋል ይላል። በእውነት ክብር የሚገባቸው ህዝቦች ናቸውና ስለሁሉ ሁሉ መድኃኒዓለም እግዚአብሔርን አመስግኑ። በባለፈው ጊዜ እንደዚሁ መጠን ነበረ። ፍቅራችሁ እጅግ ይገርማል። ለአባቶች ያላችሁ ክብር እጅግ ይገርማል። ስጦታችሁ ሁሉ የእናንተን የውስጥ ማንነት የሚያሳይ ነው። የውስጥ ማንነታችሁን፣ የውስጥ ደስታችሁን፣ የውስጥ ፍቅራችሁን ገልጣችሁ ያሳያችሁበት ነው። እስካሁን ስትሰጡት የነበረው ስጦታ፣ መታዘዛችሁ፣ አገልግሎታችሁ በዚያን ጊዜም ራሱ ማለት ነው ብጹዕነታቸው አቡነ ቲሞቴዎስም ደግሞ ለመጡለት ዓላማ ታማኝ ሆኖ እስካሁን ድረስ ከእናንተ ጋር እየሰሩ ፈጣሪን ከእሳቸው ጋር ሆኖ ደግሞ አካባቢው ሰላም፣ ፍጹም ፍቅር የነገሰበት ሆኗል እየተባለ ቅድም በመንግስት አካላትም ጭምር ምስክርነት እየተሰጠ ያለበት ሁኔታ አለና መልካም አባት በጸሎቱ እንዲ አገርን የሚያረጋጋ ህዝቡን ሰላም የሚያደርግ ለልማት የሚያነሳሳ ትልቅ ስራ የሚያሰራልና ለብፁዕነታቸው እጅግ እግዚአብሔር አምላክ ጤናን ረጅም እድሜን እግዚአብሔር ይስጥልን። ከዚህ የበለጠ ትልቅ ስራ የምትሰሩበትን መልካም የስራ ዘመን ያድርግላችሁ። እንግዲህ እኛም ስለመጣን በእውነት እናንተንም ስላየን በጣም ደስ ብሎናል። እዚህ የሚለይ ዋካ አካባቢ ላይ ነው አቀባብሎ የጀምረው አይደል? ባለፈው ስንመጣ እዛ አካባቢ ላይ ነበረ። ከዛ ቦታ ጀምሮ በየቦታው እንደዚሁ እያረፍን ነበር። ያንን ስናደርግ የነበረው ክርስትናችሁ ያስቀናል በእውነት ቅድም ብፁ አቡነ ኤልያስም ተናግረውታል። ወንጌል የምትሰበኩ አይደላችሁም እናንተ ራሳችሁ ህይወታችሁ ወንጌል የሆነ ነው። ወንጌል እኮ በውስጡ ፍቅር ነው ያለበት። ያንን ፍቅር ደግሞ በአካል እያሳያችሁ ነው። ወንጌል በውስጡ ሰላም ነው፣ ያንን ሰላም በእናንተ ላይ እያየን ያለ ነው። በቃል መናገር የቃል ጋጋታ ብዙም አይጠቅምም። ከቃል ጋጋታ ይልቅ በተግባር ወንጌል በእናንተ ላይ በስራ እየታየ ነውና እና ይህንን ፍቅራችሁን፣ ይህን አንድነታችሁን፣ ይህን አብሮነታችሁን እግዚአብሔር በእናንተ ላይ አብዝቶ የተመደቡላችሁ ሊቀ ጳጳስ ጋር አብራችሁ በመሆን በመታዘዝ፣ ብቻቸውን የሚያደርጉት ነገር የላቸውም። እናንተ ስትታዘዙ ነው። እስካሁንም ድረስ የተሰሩት ስራዎች ሁሉ እናንተ ስለታዘዛችሁ፣ በአባትነት እሳቸው መመሪያ ሲሰጡ መመሪያውን እየተቀበላችሁ ስላደረጋችሁ፣ የዚያ ድምር ውጤት አሁን ባለበት ደረጃ ላይ ደርሷል። ከዚህ በተለየ ሁኔታ አካባቢውን የሚስብ ታላላቅ ሰዎች ከዚህም በተሻለ ሁኔታ ቦታውን የሚቃኙ ዳውሮ ሲባል ሁሉም በደስታ የሚመጣበት እንዲሆን ከዚህ የበለጠ ስራ በርካታ ስራዎች ይጠበቁባቸዋል። በተጨማሪ ግን በዚህ አካባቢ ያሉትን የመንግስት አካላት ሳላመሰግን አላልፍም። በእውነት ብፁዕነታቸውን ብዙ ጊዜ ይነግሩኛልና በባለፈውም የገቡትን ቃል ተግባራዊ አድርገው የሆነ የመሰለ ቦታዎች ተሰጥተው እንደዚህ በፍጹም ፍቅር ሰላም፣ ስጦታም ጭምር ቅድም አምጥተው አይቻለሁና እንዲህ ያለውን ነው እግዚአብሔርም የሚወደው። እናንተም በዚህ ልክ በፍቅር ህዝቡን ስታገለግሉ አመራራችሁን የተስተካከለ ህዝቡ የሚታዘዝላችሁ ያደርግላችኋልና ሁሉም ነገር መንግስትም የሚያገለግለው አገርን ነው፣ ህዝብን ነው። ቤተ ክርስቲያንም ደግሞ አገልግሎት የምትሰጠው ለህዝብ ነው፣ ለአገር ነው። ለአገር ሰላምን ትጸልያለች፣ ሰላምን ትለምናለች። ይሄ ተባብሮ በዚህ መልኩ ስናደርግ ፈጣሪ በመካከላችን ይሆናል። ምድራችንን አገራችንን ይባርክልናል። ምላን ማለት ነው። እግዚአብሔር አገራችንን ይባርክልን። ስለ ተሰጠኝ እድል እጅግ በጣም አመሰግናለሁ። ከቃላት በላይ ስለሆነብኝ ነው። ከዚህ የበለጠ ብዙ መናገር ይችል ነበረ፣ ነገር ግን ስለበዛ ብቻ ብዙ አይጠቅምምና፣ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። እግዚአብሔር ከእናንተ ጋር ነው።